ከእግዚአብሔር ካባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ብያላችሁበት ይብዛላችሁ። እንደ ጌታ ፍቃድ አንድ አዲስ መጽሐፍ አዘጋጅቻለሁ ያልተገለጡ ገጾች የሚል ይህን እንግዲህ የምታዩት መጽሐፍ ጌታ አግዞኝ ለማዘጋጀት ሽያለው እና ይህን መጽሐፍ የምናስመርቅበት ቀን መጋቢት 13 ከቀኑ ስምንት ሰዓት ጀምሮ ይሆናል። ቦታውም ሳፋየር ሆቴል ነው። ሳፋየርን ሆቴልን የማታውቁ ከቦሌ መዳን ያለም ወደ አትላስ ስትሄዱ በስተግራ በኩል ሳፋየር ሆቴል የሚባል አለ። እዛ መጋቢት 13 ቅዳሜ ቀን ከቀኑ ስምንት ሰዓት ጀምሮ እናስመርቀዋለን ማለት ነው። እንግዲህ እዚህ መጽሐፍ ላይ የተለያዩ ሀሳቦችን ለማንሳት ሞክር ያለው። በተለይም ከአባቶች ትምህርት ብዙ ጊዜ እኛን የሚወቅሱን ኦርቶዶክሳውያን የሚወቅሱን ነገር ምንድን ነው፣ የአባቶችን ትምህርት አትጠቀሙም፣ መጠቀም አለባችሁ፣ እኛ የአባቶች ትምህርት ይዘናል ይላሉ። ግን እነሱ የአባቶችን ትምህርት ይዘናል ሲሉ መርጠው ነው የያዙት። የተወሰነውን ይዘዋል፣ የተወሰነውን ትትወታል። ከነሱ ትምህርት ጋር የማይሄደውን ትትወታል። ስለዚህ እነሱ የፈለጉትን ይዘው የማይፈልጉትን ከተዉ እኛስ ለምን እንገደዳለን? ይህንን እቀበላለሁ፣ ያንን አልቀበልም ስንል ለምን እንገደዳለን? ስለዚህ ራሳቸው ኦርቶዶክሳዊያን የማይቀበሏቸውን የአባቶችን ትምህርት በዚህ መጽሐፍ ላይ ለማዘጋጀት ችያለሁ። ደግሞም የምናምነውን መጽሐፍ ቅዱስ የነገረንን አባቶች ደግሞ ያጸኑንልን ደግሞ ትምህርቶችን ደግሞ በዚህ መጽሐፍ ለማሳየት ሞክሬያለሁ። ስለዚህ በነገረ ክርስቶስ ላይ በነገረ ማርያም ላይ ይህ መጽሐፍ ያትታል ማለት ነው። በተለይ እነ ዮሐንስ አፈወርቅ ስለ ማርያም ምን ተናገሩ? እውነት ማርያም ኃጢአት አልሰራችም? በአባቶች ትምህርት ማርያም ንጽሕት እንደሆነች ነው የሚታመነው። እሱን በተመለከተ ከዚህ መጽሐፍ ላይ መልሱን ማግኘት ትችላላችሁ። መላእክቶችን በተመለከተ እውነት መላእክቶች ያማልዳሉ? አባቶች እንደዛ ያምኑ ነበር? በብሉይ ኪዳን የተጠቀሰው የእግዚአብሔር መልአክ ተብሎ የሚታወቀው እንደ አባቶች ትምህርት ማን ነው በሚለው ርዕሰ ጉዳይ ላይ ይሄ መጽሐፍ መልስን ይሰጣል። ደግሞ ጌታችን ኢየሱስ ክርስቶስ አማላጃውን አይባልም አሁን በሰማይ ይማልዳል ወይንስ አይማልድም በሚለውም ጉዳይ ላይ ከአባቶች ትምህርት እርግጡን የሆነውን መልስ በዚህ መጽሐፍ ላይ ለማካተት ችያለው ማለት ነው። ጉባያትንም በተመለከተ ኦርቶዶክሳውያን የሚነግሩን ጉባያቶች አሉ። ከዛ ውጭስ ያሉት ጉባያቶች ኦርቶዶክስ ቤተክርስቲያን የምታስተምረውን ትምህርት ይደገፋልን ለሚለውም ጥያቄ በዚህ መጽሐፍ ላይ ምላሽ ለመስጠት ሞክር ያለው አንድ ክፍል ላንብብላችሁ፣ አጠር ያለውን በተለይም በጌታችን በኢየሱስ ክርስቶስ ስም ብቻ መጸለይ እንደሚገባን እና ስሙን ደግሞ በምን አይነት ሁኔታ መረዳት አለብን የሚል ሀሳብ በዚህ መጽሐፍ ላይ አለ እና አንዱን ብቻ ላንሳላችሁ። የበፊት አባቶች ምን ብሎ ነበር? የኢየሱስን ስም ይጠሩ የነበሩት በጸሎታቸው ጊዜ የኢየሱስን ስም በምን አይነት ሁኔታ ይገልጡት ነበር የሚለውን ከዚህ መጽሐፍ ገጽ ፍልሰ 4 ላይ እንደዚህ ይላል። አቤቱ ምድርና ዓለምን ሁሉ ዞርኩ ያለ ጌታ ኢየሱስ ክርስቶስ ስም በቀር ጣፋጭ ስምን አላገኘውም። በምድር ላይ የሚደረግ ረዴትና ኃይል ሁሉ ያለ ጌታችን ኢየሱስ ክርስቶስ ስም በቀር አይሆንም። እግዚአብሔርን ያገለገሉ የሰው ወገኖች ሁሉ በጌታችን በኢየሱስ ክርስቶስ ስም በኩል ነው። የከበረና የተመረጠውን እጅ መንሻ ሁሉ ያለ ጌታችን ኢየሱስ ክርስቶስ ስም አልተቀበልንም። ሰማይና ምድር ያለ ጌታችን ኢየሱስ ክርስቶስ ስም ከውከት አልነጹም። የስድስቱ ጋኖች ውሃ ያለ ጌታችን ኢየሱስ ክርስቶስ ስም የተመረጠ ወይን አልሆነም። ታላላቆች ሀያላትና የመላእክት አለቆች ጌታችን ኢየሱስ ክርስቶስን ፈጽሞ ያመሰግኑታል። ስምንቱ ነፍሳት ከጥፋት ውሃ የዳኑት በጌታችን በኢየሱስ ክርስቶስ ስም በኩል ነው። የጌቴ የኢየሱስ ክርስቶስ ስም ከማርና ወለላ ይጥማል። ማርና ስኳር በሚበሉበት ጊዜ ያጠግባሉ። የጌቴ የኢየሱስ ክርስቶስ ስም ግን አይጠገብም። የጌቴ የኢየሱስ ክርስቶስ ስም በምጠራበት ጊዜ ከንፈሮቼ ማርን ያንጠባጥባሉ በማለት የበፊት አባቶች የኢየሱስ ስም እንደዚህ ደስ በሚል ሁኔታ ይገልጡት ነበር። ስለዚህ የፊታችን ቅዳሜ ማለትም መጋቢት 13 ከቀኑ 6 ሰዓት ጀምሮ በሳፋየር ሆቴል በምናደርገው ምርቃት ላይ እንድትገኙ ባክብሮት ጠይቃችኋለሁ። ቅዳሜ መጋቢት 13 ከ6 ሰዓት ጀምሮ ቀጠሯችሁን ከኛ ጋር አድርጉ።